ሲበዛ ማር ይመራል አይደለም የሚባለው። ሉላ የዝና ነገር በቃኝ ካለች ቆይተዋል። ከዚህ በፊት ራሷ ለማጥፋት ሙከራ አድርጋ ሳይሳካላት ቀርቶ አንድ ክላስ ውስጥ ቆልፎባት እንደነበረ እናስታውሳለን። ዛሬ ላይ ራሷ ከማጥፋት ወደ ማጥቃት ድረስ ደረጃ ደርሳለች ማለት ነው። ሰላም ጤና አስጥልኝ። ውድ የቻናል የተከታታዮች እንዴት ናችሁ? ዛሬ አስተማሪ አዋቢ በሆነው በምሳሌ ድራማ መጥቻለሁ ማለት ነው። አብራችሁ ቆዩ። በባለፈው ክፍል ማህሌት የብሩክን ንብረት የእናቱ ስጦታ የሆነውን ለመዝረፍ ብሩክ ቤት ሄዳ፣ ቅድስትም አስቀድማ አይታቸው ፖሊስ ጠርታ ፖሊሱን የሚያደርጉትን ነገር ሁላ ሲያወሩ ከሰማ በኋላ በቁጥጥር ስር እንዳዋላቸው አይተን ነበረ። ዛሬም ፖሊስ ጣቢያ ውስጥ ሲመረምራቸው ለምን እንደገቡ እና እንደፈታችሁ እና ከፈታችሁ የፈታችሁ ባሏ ቤት ምን ልትሰራ እንደ ሄደ ሲጠይቃት ቅድስት ናፍቃኝ ነው የሄድኩት ቤቱ ናፍቆኝ ነው የሄድኩት ብላ እየዘላበደች እናም ደግሞ ፖሊሱን በብር ልታታልል የፈለከውን ብር ላስልክልህ። እናም ደግሞ ሌላም እንግዲህ ከዚህ በፊት በታሪኳ እንደምናቃት ከሞገስ ጋር የተለያዩ ግንኙነቶች እንደነበራት ሞገስን ለመያዝ የተለያየ ነገር ስታደርግ እንደነበረ እናቃለን። ፖሊሱን በእንደዛ አይነት መልኩ ልመቸ እስከ ማለት እንደደረሰችና የወረደች ሴት መሆኗ ለፖሊሱ አሳይተዋለች ማለት ነው። በተራዋ ጠርቶ ሊፈታት ወይም ደግሞ አሁኑን ወደ ቤቷ መሄድ እንደምትችል መሄድ የምትችለው ግን የማህሌትን ሚስጥር ስታደርጋቸው የነበሩ ነገሮችን ከነገረችው እንደሆነ ነግሯት የተወሰነ ፍንጭ የሚመስል ነገር ነግረዋለች ማለት ነው። እሷ የፈለገችው ቤቱ ንብረቱ እንዳይሸጥ ነው እንጂ ምሳሌ እንዳትታከም አይደለም። የተጣሉትም ንብረት ይሸጥ በሚል ነው ብላ ነግረዋለች ማለት ነው። ምሳሌ ልትገላት ሞክራለች ወይ ሲላት አይም አዎም አላለችም። ያው ከመልሷ እንደምንረዳው አዎ እንደማለት ነው። ምርመራውም ከረሰው በኋላ በአስር ሺህ ብር ዋስ ሊፈቱ እንደሚችሉ ተነግሯቸው እንግዲህ ዝና ጋር ደውላ ብሩም እንደ እንዲያመጣላት ፖሊስ ጣቢያ እንደሆነ እየደወለች ያለችውም በፖሊስ ስልክ እንደሆነ ነግራው ዝና ግን ያው ቤቱ የተፈጠረው ነገር ሉላ አጥቅታዋለች ማለት ነው። እንግዲህ አይ በገሬው ለማንም አልሸነፍም የሚለው ዝና ዛሬ ግን ተሸንፎ ሲወድቅ ሲነሳ መነሳ ሲያቅተው መሮጥ ሲያቅተው አይተናል ማለት ነው። እንግዲህ ሉላም እየሮጠች ከቤት አምልጣ ወታለች ማለት ነው። እንግዲህ ለዘመናት ለአስር አመታት ጥቁር ያስለበሳትን ሰው ዛሬ ላይ ግን በቃኝ ብላ አጥቅታዋለች ማለት ነው። ከቤት እንደወጣችም ጥቁር ሻርፓ ጥላ እየሮጠች እየፈነደቀች እንግዲህ ስታመልጥ እንዳይደርስባት ስትሮጥ አይተናል ማለት ነው። በመጨረሻም ሞገስ ጋር ደውላ እንግዲህ እኔ ከቤት አምልጫለሁ እንግዲህ አንተ አንተ ጋር ናት ብሎ ስለሚያስብ ሊያጠቃ ስለሚችል እንግዲህ ተጠንቀቅ አለችው ማለት ነው። ሞገስም ቅድስት ጋር ሄዶ ከቅድስትን አውርቷት ብዙ ነገር ተጫውተው እንግዲህ ከብሩክ ጋር ያለውን እንደምትወደው ያው በምልክት ከእሱ ጋር አጋባሽ አለው። እንግዲህ እንደምትወጁ ለምን አትነግሪውም? ከዛ ምሳሌ አሳክሞ ከመጣ በኋላ ኮ ሌላ ሰው ያገባል ምናምን አላት ማለት ነው። እሷም እንግዲህ ከተመቸቹ ሚመቸው ካገኘ ያግባ አይነት ደስ ባይላትም እንደሱ አይነት መልስ መለሰችለት ማለት ነው። ምሳሌም እንግዲህ ሕክምናዋ ትላንትና እንደጀመረችና ሶስት ቀን እንደሚፈጅ እናም ደግሞ የመትረፍ ወይም የመዳን ቻንሷ ሰባ ፐርሰንት ማለት ሰባ ፐርሰንት ማለት በአብላጫው ከአምሳ በላይ እንግዲህ መ ብትተርፍ እንደምትችል እንደነገሩት ማለት ሰባ ፐርሰንት ማለት በጣም ብዙ ነው። ሰላሳ እንግዲህ ሰላሳ ፐርሰንት ነው ላትድን ትችላለች የተባለው። ሕክምና የትኛውም ሕክምና መቶ በመቶ ይሳካል ተብሎ አይጀመርም። እንግዲህ ትድናለች ብለን እኛም ተስፋ እናደርጋለን። እንግዲህ እንደዛ እያወሩ የተለያዩ ነገሮች ነግሯት የብሩክን መሳሪያ ተቀብሏት ወጥታል ማለት ነው። እንግዲህ ዳጣም ጋር ደውሎ የምስራች ብሎ ምስር ብላ ብላ እንግዲህ እነ ማሌት መታሰራቸውን ነግሯታል ማለት ነው። እንግዲህ ተነፋፍቀው ተገናኝተው ሌላም የምስራች አለ እንግዲህ ሉላ ከዝና ቤት አምልጣለች ግን እኔ ጋር አልመጣችም። በእኔ አልተተማመነችም። ከዚህ በፊት አላዳንኳትም አድነኝ እያለችኝ ድረስልኝ እያለችኝ ልደርስላት አልቻልኩም እና በእኔ ስላልተማመነች ነው ሌላ ጋ የሄደችው የሚል ነገር ሲነግራት፣ አይ አንተም እሷም ለመጠበቅ ይመስለኛል በአንተ ስላልተማመነች አደለም፣ ግን ያው አምልጣለች፣ አንተ ጋር ትመጣለች አለችው ማለት ነው እንግዲህ እውነትም ቀጥታ ዝና ወዴት ነው የሚሄደው? ወደ ሞገስ ነው የሚሄደው። ሞገስ ጋር ሄደ ማለት ቀጥታ ያገኛታል ማለት ነው እንግዲህ። ከሞገስም ከዝናም ዞር ማለት የፈለገችው ቀጥታ እንዳያገኛት ይመስለኛል። እንግዲህ ሞገስ ከዳጣ ጋር ተገናኝቶ ከዚህ በኋላ ራሱ እንደሚከላከል ለመከላከልም የብሩክን ሽጉጥ ወይ መሳሪያ እንደያዘ እናም ደግሞ አሁን ፖሊስ ጣቢያ ሄዶ የትኛውም አይነት ነገር ቢደርስብኝ በዝና ምክንያት እንደሆነ እሱ እያስፈራራው ሊያጠቃውም እንደሚፈልገው አመለክታለሁ። እናም የሆነ ነገር ቢፈጠር እንኳን በፖሊስ ቁጥጥር ስር ይውላል። ከዚህ በኋላ ያለው እሱም ከሕግ በላይ አይደለም ብሎ ወስኗል ማለት ነው። ዳጣን ተስማምታ አዎ እንደሱ ነው ማድረግ ያለብን እና ቅድስት ጋር እንዳይሄድ ደግሞ ለቅድስት ደውለን ማሳወቅ አለብን ማስጠንቀቅ አለብን ብለው እንግዲህ ለቅድስትም ነግረዋታል ማለት ነው። በመጨረሻም እንግዲህ ዝና ራሱን ሐሳቡን ሰብስቦ ከወደቀበት ተነስቶ ሉላን እየተከተላት እያለ መቋቋም አቅቶቱ ወድቋል ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ